ምሩዬ እንግዲህ ከአማቷ ጋር ተዋውቃለች ማለት ነው። ናሆሜ ከእናቱ ጋር አስተዋውቋታል። በቆንጆ ሁኔታና ደስ በሚሆን ሁኔታ ታወቋታል ማለት ነው። ብትፈራም እንግዲህ በጣም ተጨንቃ ነበር እሷ ግን ነገር ግን የናሆሜ እናት ምሩ እንግዲህ በጣም ተጨንቃ ነበር። እንግዲህ በናሆሜ እናት ተወዳጅ አድርገኝ እያለች እየጸለየች ነበር ማለት ነው እንግዲህ የእነ ሆሜ እናት ደግሞ ወዳታለች ማለት ነው። እንዲሁም ደግሞ እንዲወልዱና እንዲከብዱ ጥንካሬ ሰታቸዋለች ማለት ነው። የእነ ሆሜ እናት በጣም መልካም ናት። እንግዲህ ማንኛውም ባለ ትዳር የመጨረሻ ላይፉ ልጅ መውለድ፣ መክበድ እንዲሁም ደግሞ ለልጆች መኖር ነው እና ትዳር ደስ የሚለው በልጆች ነው እና ጥሩ ነገር ነው የተመኘችላቸው የእነ ሆሜ እናት ማለት ነው። ጽናትና ኬራ እንግዲህ ያው ፍጥጫቸው ላይ ነው። እነሱ ደግሞ ሰላም አለዋረዱ እስካሁን ማለት ነው። ቅናታቸው ላይ፣ ክርክራቸው ላይ ቆይተዋለ። አሰላሙ አሌይኩም ወረህመቱላሂ በረካቱ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁልኝ? ከእኔ ጋ ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን በየላችሁበት አላህ ይጠብቃችሁ እያልኩ እንግዲህ ጽናት ድራማ እንደቀጠለ ነው። የጽናትና የኬራ ደስታ መቼ ነው? ታርቀው መቼ ነው በደስታ የሚሞሉት መቼ ነው? ኪራና ጽናት ደግሞ ይሄን ድርቅን ነው አንተታ ለጽና ለኪራም ሁሉ ነገር ግልጽ ሆና መቼ ነው ታድገው ደስታቸው የሚመለሰው እነሱስ መቼ ነው የራሳቸውን ደስታ የሚያጣጥሙበት ሰዓት? እንግዲህ እየናፈቀን እንዳለ እርግጠኛ ነኝ። እንግዲህ ጽናት ያው ግማሹ ሚስጥር ተሰምቶባታለ እንግዲህ ምሩ በታገተ የታገተችው በእሷ እና በኪራ ሰበብ ነው። ጽናትን አድናለሁ በማለት ወይም ደግሞ እንግዲህ እናሆን ሀሴት እና ሄኖክ ምሩን እንዳገቷት እንግዲህ ሚስጥራችን እንዲያወጣባቸው ነበር። ቢሆንም እንግዲህ ጽናት አሁን ላይ ያው ድርቅና ያው ነው። ለኪራ የተለወጠ ነገር የለውም። ቢሰማም ደግሞ ጠቅላላ አልሰማም ማለት ነው የእናቱም መታመም እና እናቱ ደግሞ እንዲያገባና እንዲወልድ የእሱን ማድረግ ማየት እንዳያለባት እሷም ደግሞ በሽተኛ እንደሆነች ታማሚ እንደሆነች ይህን ነገር አልሰማም ማለት ነው። አባቷ አባቱ እንግዲህ ነበር ይህን ምስጢር ያካፈለው ለኬራ እንዲያገባ ይህን መንገድ የነገራት ለጽናት ማለት ነው። ጽናትን ስበያ በማያስቡን ነገር ምሩ እንድትታገት ያደረጉት በእነሱ ነው ማለት ነው። ምሩ እንግዲህ ከታገተችበት ቦታ ያለውን ነገር ነግራቸዋለች። ናሆምም እንግዲህ ሄኖክን ጣለዋለሁ እያለ ብቻ ነገራቶቹ ደርሰው ባይጠሩም፣ ኬራም ነገሩን ሰምቷል። አንሴትም እንግዲህ ያሳውቀዋለች። በአጭሩ ነገሩ ሁሉ አሁን እየታወቀ ነው። ግን ጽናት አሁንም ቢሆን ያው ጽናትና ኬራ ወደ መግባባት አልሄዱም ማለት ነው። ብቻ የጽናት እና የኪራ ፍቅር በጣም አስቸጋሪ ነው። ፍቅር አለ፣ ግን ደግሞ ቅናቱን በዛው ልክ ነው። ወይም ደግሞ ተለያዩ ይባል፣ እነሱ ይቀናናሉ፣ እነሱ ደግሞ ተለያየን ይላሉ። ብቻ አስቸጋሪ ሁኔታ ነው ያሉት። ተወችኝ ወይም ደግሞ ተውኳስ ሲባባሉ ደግሞ ተመሬት ተንስቶ ይቀናናሉ ማለት ነው። እንግዲህ ናሆሜ እናቱ ሊያስታውቃት ምሩን ዝግጅት ላይ ነበሩ። ወደ ናሆሜ ቤት ወይም ደግሞ ወደ ምሩ ቤት ልትሄድ ስትዘጋጃጅ ጽናት ለምንድነው እንደዚህ የለበሽው? እያላት ነበር። ልብስማ የለበሰችውን እያደነቀባት ነበርና ለስራ እያለ ነበርና ኬራ የስራ ልብስ ነው ችግር የለም ብጃም አይዣለሁ እያለችው ነበር። እንግዲህ ይቀናል ማለት ነው ቀናተኛ እያለች ነበር እና እንግዲህ ወደ እነ ምሩ ቤት ሲሄዱ እንግዲህ የባለፈው ያገኘችውን አብሯት የተማረውን ልጅ ጓደኛ ቤት እያሳየችው ነበርና ኤክሰሪ ቤት እንደዛ ነው ስትለው፣ በጣም ተቀየመ ማለት ነው። ያው ይቀናለ። በዙሪያው ወንዶች ልታነሳና እንዲዋ ማይፋቅድን ኬራ፣ የቀናቱ ሁለቱም ላይ አለ። እሷም ትቀናለች እሱም ይቀናለ። ተገናኙ ሲባሉ ይለያያሉ። አሁን ተስማሙ ስና ደግሞ ይቀና፣ አሁን ተለያዩ ስና ደግሞ ይቀናናሉ። የሚገርም ፍቅር ነው የነሱ፣ ማለት ነው። በጣም ግን ግራ የሚያጋባ ነገር ነው። ፍቅር እያለ ሰው እንደዚህ ሰው ራሱ በራሱ መጎዳዳት ከባድ ነው። ብቻ ከዚያ በኋላ እንግዲህ ወደ ምሩ ቤት ከመጣች በኋላ ምሩ በጣም ተጨንቃ ነበርና እንደት ተጨነቀ እያስረዳቻል ነበር። የናሆሜ ናት እኮ ትወድሻለች፣ አንቺን ማን አይቶማ ይወዳል እያለች እያጠነከረቻል ነበር ምሩና እንግዲህ እያጠናከረችን ነበር። ጽናትም ደግሞ ከኬራ ጋር ሰላም ፈጥረው እንደሚኖሩ እና ምንድን ለውጥ እንዳለ እየጠየቀችን ነበር። ጽናትም ደግሞ እሱም ደግሞ ሰራተኛ ብሎ ላል ነበር፣ ኬራ ማለት ነው። እኔ በአንቺ የምንቀናለ በሰራተኛ ነው እንደሚቀናው እያላት ነበር ማለት ነው። ሰራተኛ ነው ያልከው አለችው። አሁ ሰራተኛ ነው አለቀሽ ሆነ እያላት ነበር ማለት ነው። ያው እንግዲህ በቀደም ተጓደኝነት ወደ ሰራተኛነት ደግሞ ተቀይራ ነበር ጽናት ማለት ነው። ከዚያም እንግዲህ ያን እየነገረች ነበር፣ ቢሆንም እንደሚስተካከልና ጠንካራ ሆነ እንደሚያልፍ ያለው ነገር እየነገረች ነበር። ምሩ ደግሞ እንግዲህ ሽሩም ግዲህ ያቻ አማቷ ሰጣ በቃ አማቷ ደግሞ ቀራች ማለት ነው በችግር ከዚያ እና ጽናትም ተሄዱ ወደ ቤታቸው። በኋላ ሳያስቡ መንግስቱ፣ ነው ድንገት የመጣችባት አማቷ ማለት ነው። ምሩ በጣም ነው የተንቀጠቀጠችው የደነገጠችው ማለት ነው። ነገር ግን ያው ናሆሜ ጥሩ ሰው ነው፣ እንደዚህ የሚያሰቀቅ አይደለም። ና በሱ እንትን ጠነከረች ማለት ነው። ከዚያ በኋላ እንግዲህ እናይቱ ጋ ታግባቡ እናይቱ ግን ይህና ጥሩ ሰው ናት ተግባባቻ ማለት ነው። ግን ለምንድን ነው የማታገቡት ሎ የማትገቡት ና የማትወሉት እያለች እያጨናነቀችን ነበር። አንፈጥንም እንደ ልጅ እያለች ምሩ ደግሞ ነበር ና እንደሚወሉና ደግሳን ደመተደራት ቃል እየገበችላት ነበር የናሆሜ እናት ምሩ ማለት ነው። ብቻ ደስ ይላል የናሆሜ እና የምሩ ማለት ነው በጣም ደስ ይላለን። እንግዲህ ሰርጋችሁን ደግሞ እንጠብቃለን በቅርብ ማለት ነው። ጽናትና እንግዲህ ከራ ወደ ቤታችሁ ከሄዱ በኋላ ጽናት በጣም ትንብላ ነበር ታ ነበር ና የሰካከረ ነበር። እንግዲህ ልቤን አመመኝ እያለች ስትል የሆነ ነገር ሊገዛላት ሲል አይ አልፈልግም ስተኛ የተወኛል እያለች ነበር። በቃ ሱቅ እንግዲህ እንድና ጁዝ ነገር ጠጭ እያላ ሲል ከዚያ ሊይዛ ሲል እንግዲህ አይ አትያዘ ብቻዬን ሄዳለሁ እያለች እየመናጨቀች ነበር። ና ይሄ ድርቅናሽ አንድ ቀን እንግዲህ ይጎዳሻል እያላት ነበር። ያው እሱ ጠጋ ሲላት እሷ ትመናቀራለች። ያረስና ግድ የለሽም ስኑ እየተይ ታይታይ ደረቀት ብሆን እኛ እኮ ያንቺ ደስታ እየጠበቅን ነው። ከዚያ በኋላ እንግዲህ ጽናትና ኬራ አሁንም ቢሆን በጣም የተበሰጫጭ ነው። ኬራ ናሆም ሄዱ እንግዲህ ያለውበትን ህይወት መከራ እያወየው ነበር። የተደበቀ ነገር እንዳለ እያን እየጠየቀን ነበር። ያን ጥያቄ ቀን ልትነግረው ምሩን መርገጠኛ አይደለችም። አን ለምን እንደዚህ እንዳረገች ጽናት ሌላ ሚስተዝድረው እንደሆነ እየጠየቀን ነበር እና ለተናግረው ቢያን ሰፍራም ደግሞ ልትና ልትወራ ስትል ምሩ አቋረጠቸት ማለት ነው። ከዚያ በኋላ እንግዲህ ጽናት ማን ነው ኬራና ናሆሚ እየነገረው ነበር፣ የሆነ የተደበቀ ነገር አለ ቅድም ሰክራ ልትናገር ስትል አስቆመቻት ምሩ። ወይም ደግሞ እንትና ምሩን ስጠይቃት እኔ ልትናግረኝ ፈቃደኛ አይደለችም፣ የሆነ የተደበቀ ነገር አለ እያለው ነበር። ይሄ ከሆነማ ምሩም ታውቃለች፣ ያባው ያውቃል፣ ታውቃለች ቅድም አስቆመቻት። እሷም ደግሞ ነገሪ ይስራት አልነገረችኝ፣ ፍላጎት የላት ነው የምናገር እያለው ነበርና፣ በቃ ሴቶቻችን አናቃቸው ማለት ነው። ምን ጉር ነው? እያለ ከራም የተናገደ ነበር እንግዲህ የልጅ ብዙ ትችላለህ ሚስጥር አንዳንድ ጊዜ ያኔ ብዙ ጊዜ ሴቶች እኛ ስንባል ምስጥር ለመደበቅ እንደኛ ነን ማለት የራስ ችግር የሚያመጣ ከሆነ እንደዚህ እንጨነቃለን። ግን ደግሞ ስንደብቀው ምን ያመጣብናል፣ ምን ችግር ያመጣብናል ራሳችን ብለን ማሰላሰል ስላለብን ምክንያቱም በጣም ከባድ ሪዝን ካለው መፍትሄው ነው እንጂ እንደዚህ ከባድ የሴት የሚያጠብቅ ከሆነ አስቸጋሪ ነው። እንግዲህ ጥናት